ቤተሰብ ዛሬ ጉድፈላ እያንዳንድሽ ተጋደልና፣ ዛሬ ጨረቃዎቹ በቲክቶክ፣ በኢንስታግራም፣ በዩቱብ እየቀወጡት ይገኛሉ። ቡራ ዩቱብ ላይ እንግዲህ የራሱን ፎቶ ለጥፎ ጨለማ ባይኖር ጨረቃን እንደማናይ ሁሉ ችግር ባይኖር የፈጣሪን ጸጋ ባልተረዳን ነበር በማለት አስቀምጧል። ይህንን መጨረሻ ላይ በደንብ አብራራላቸዋለኝ። በመጀመሪያ ግን ሀይሚዬ ዛሬ ገና ሰርጉ ላይ ሳትሄድ በፉከራ በሽለላ ጀምረዋለች። ዘራ ፋካኪ የኔ ነው ብዬ የኔ ነው ብዬ የአገሬ ልጆች ቀጫጭኖቹ ይናደፋሉ እንደንቦቹ በማለት ነው የመጣችሁ። አወይ መድሻሀይ! እንደገና ደግሞ እንደዚህ ስትል ስትፎክር፣ ስትሸልል፣ ቤተሰቦች ዝም ብላ እንዳይመስላችሁ እጇን የምታደርጋቸው እንቅስቃሴ ማለት ነው ነይና ትቀምሽኛለች። ዛሬ ማለት ማስጠንቀቂያ ጭምር ይመስለኛል። ከትናንት ጀምሮ ሀይሚ በነገራችን ላይ እየተናገረች ነበር። ዛሬ የቡራ ወንድም ሰርግ ነው፣ ሁላችሁም ታውቃላችሁ። ሜቢ ሊቭ ላይ ከመጡት ቲክቶክ ላይ እናያቸዋለን ብዬ ተስፋ አደርጋለሁ። ወይንም ደግሞ ቪዲዮ ማታ ይለቀቅልናል። ነገር ግን ሀይሚዬ ትናንትና ምን ብላለች መሰላችሁ? ቤተሰብ ቪዲዮን በስትክክል ወይንም ሙሉን ያያችሁ ሰዎች ሰምታችሁታልና፣ ነገ ቡራ ሚዜ ነው። ስለዚህ እኔ ቀደም ብዬ ሌላ ሰው ሌላ ሰው ዓይን ውስጥ እንዳይገባ ወይንም ሌላ ሰዎች እንትን እንዳይሉብኝ፣ ሴቶቹ እኔ ቀደም ብዬ ቬሎ ለብሼ ምናምን እያለች በሙድ እየተናገረች ነበር ነገር ግን ማስጠንቀቂያም ሰጥታለች መጨረሻ ላይ ማለት ነው። አንድ ሴት ቀና ብለች ታዩና፣ ዋ ውርድ ከራሴ፣ እኔ ካጠገቡ ነኝ እኔ ያለሁ እያለች ነበር። ዛሬ ደግሞ በፎከራ ቤተሰብ፣ ዛሬ ቡራን ቀና ብዬ አያለሁ ያል ሴት ካለች፣ ውርድ ከራሳችን፣ ተጋደልናት ዛሬ ሀይሚዬ ማለት ነው። ወይኔ ደግሞ ምር ብሎባታል። ሜካፓን ተቀብታ ጸጉሯን ተሰርታ ምናምን፣ በእርግጥ ሰርግ ቤት የምትሄድበትን ልብስ ገና አለበሰችም ግን ማስጠንቀቂያ ይሄው አስቀድማ ትናንትም ተናግራለች፣ ዛሬም ተናግራለች። ቀና ብያ ያለው ካልሽ ማለት ነው። ቀና ብለሽ ያየሽበት አይልሽ ጎንበስ ስቲ አታገኙም። ሰምተሻልና መሬቱ መሬቱን ማየት ራሷችም። ስለዚህ ራሽን ጠብቂ። በመጀመሪያ ያው የተዘጋጃችሁ ሰዎች ካላችሁ ማለት ነው። ሀይሚዬ ግን ከትናንት ጀምሮ ማስጠንቀቂያ ሰጥታለች። ዛሬም ደግሞ የፎከረች መጥታለች። ዝም ብለው አይመስለኝም። ቤተሰቦች በነገራችን ላይ ይህን ስታደርግ ዝም ብለው አይመስለኝም። የሆነ ያየችው ነገር ወይንም የተጠራጠራቻቸው ሴቶችም አሉ። ሴቶች ዝም ብለው እንደማይተኙ ታውቃላችሁ። በተለይ ደግሞ መኪና የያዘ ወንድ ሲያዩ እንዴት ብዬ ልንገራችሁ? ልክ እንዳሞራ ወይንም እንደ ወፍ ክንፍ ዋጣሉ። እዛ ሰው እየጋለ መድረስ አው እንደዛ ነው ና ስለዚህ ሀይሚ ይሄን ነገር ስትናገር ይሄን ነገር ስትል ወይንም ስትፎክርም ዝም ብላ አይደለም፣ ቤተሰቦች የሆነ ነገር አለ። የሆነ የሸተታት ነገርማ አለ። ያው ቡራ አይጠረጠርም በምንም ታምር። ምክንያቱም ከሀይሚ ውጭ ወደ ውጭ ሀይሚ ከጎኖች ካለ ከጎኔ ካለ ማንንም አልሰማም፣ ማንም እኔ ጋር ቢመጣ አይዶን ኬር አዋውት ብሏል። እና ወንድማችን ጠንካራ ነው። ግን ደግሞ ታውቃላችሁ፣ አሳሳጅ አለ። ሴቶቹ የዘንድሮ ሴቶች አይተኙም፣ እንቅልፍ አይተኙም። ደግሞ መኪናው ምናምን በጣም ያምራል። ዛሬ ፎቶ ናታችሁ ከሆነ የቡራን ፎቶ ማለ ኢንስታግራም ላይም ዩቱብ ላይም ለጥፏል። ያው ሀይሚ ገና አልወጣችም ከቤት ልብስም ገና አለበሰችም። ቦራ ግን ልብሱ ምናምን ዝንጥ ብሎ ያው በዛሬ በጥቁር ነው። እንዲህ ሚዜ የምትሆነው በጥቁር ባይሆን ደስ ይለኛል። ሱፍ ነጭ ምናምን ቢሆን በእርግጥ በጣም ያምርበታል ቀይ ስለሆነ ግን ፎቶ ራሱ በጣም ያምራል። ያስቀመጠው ጽሁፍ ያው ጨለማ ከሌለ ጨረቃን ማየት አንችልም። ምክንያቱም ጨረቃ ምትሰራለች ችግርም። በችግር ውስጥም ካላለፍን የፈጣሪን ጸጋ የፈጣሪን እርዳታ፣ ፈጣሪ ለኛ ያደረጋቸውን እያንዳንዱን ነገር ማስታወስ አንችልም። አንዳንድ ጊዜ ማለት ነው። ከጥጋበኛ ሰው በላይ ራብተኛ ነው ፈጣሪውን የሚያመሰግነው። ለምን እየራበው እንኳን የሆነ ፈጣሪውን ያስታውሳል። ትንሽዬ ነገር ሲያገኝ ያመሰግናል። በጣም አመስጋኝ ነው የሚሆነው። ለምን እርቦት ስላየው ግን፣ ሁሌ ጥጋብ፣ ሁሌ ደስታ፣ ሁሌ ችግር የማያውቀው ሰው ለሰው እንኳን አያዝንም። ገባችሁ አይደለ? ሁል ጊዜ የራሱን ፍላጎት ራስ ወዳድ ነው የሚሆነውና የራሱን ፍላጎቶች ብቻ ነው የሚያሳካውኝ። ያ ሰው የሚጠማ፣ የሚራብ፣ የሚያመው ወይንም ደግሞ የሚቸገር ሁሉ አይመስለውም። ለምን ያ ሰውዬ ስላላየና፣ ቡራም እዚህ ጋ ከትልቅ ሰው ወይንም ትልቅ አስተሳሰብ ካለው ሰው ለሰው ከሚያስብ ሰው የሚጠበቅ ንግግር ነው የተናገረው። ወይንም ደግሞ መጽሐፎች ያነባል ይመስለኛል፣ ቡራና። መጽሐፍ ማንበብ በነገራችን ላይ ይጠቅማል። ልክ እኛ ገላችን ቆሽሾ ሻውር እንደምንወስደው ሁሉ ጭንቅላታችንም ብዙ ጊዜ ሶሻል ሚዲያ ላይ ብቻ የምናተኩር ከሆነ የተለያየ ሰው አስተሳሰብ ወይም ሀሳብ የሚሰጠን ኦር ቪዲዮ የሚሰራው የተለያየ ነገር ነው፣ ገባችሁ አይደለ? ያንን ብቻ የምንሰማ ከሆነ የኛ እየደበዘዘ የኛ ሀሳብ ወይንም ደግሞ እኛ ውስጣችን ያለው ነገር እየደበዘዘ ነው የሚሄደው። ለዛ ደግሞ ማደስ ወይንም ገላችን ሻወር እንደምንወስድ ሁሉ ጭንቅላታችንም ሻወር በምን መልኩ ነው ማስወሰድን የምንችለው? መጽሐፍ በማንበብ አንዳንድ ጠጠር ያለ ቃላቶችን የሚናገሩ ሰዎች አሉ። በጣም የተማሩ ተመራመረ ያሉ ሰዎች የሚያስተላልፉት መልእክት አለ። ያንን ነገር በመስማት ከዛ አብዴት እንሆናለን ማለት ነው። ቤተሰቦችና የቡራ አስተሳሰብ ወይንም የጻፈው የተጠቀመው ቃል በቃ ምን ብዬ ልንገራቸው፣ ትክክል ና ቦታውን እንትን ያለ ነው ያገናዘበ ነው እና የታሰረች ልብም አስቀምጧል። ያው ሲመስለኝ ያነበበው ነገር ወይም ካነበበው ነገር ላይ የወሰደው ጠጠር ያለ ነገር የ የተሰማው የሀሳብ ለሱ ያስተጋባው ጠጠር ያለ መልእክት ስለሰጠ ይመስለኛልና ቡራ ወንድማችን ሀይሚዬም ሸር አርጋለት አለች። የሆነ ልብ ቅርጽ ምናምን አርጋ ሸር አርጋለት አለ። ብዙዎች ደግሞ ኢቱ ላይ ዞር ዞር እያልኩ ነበር ና በዚህ እንግዲህ ፖስት ካረገው ሁለት ሰዓታት ምናምን አለፈው መስለኛል። በዚህ ውስጥ ሀይሚዬ ታለች ብቻን ስጥ መጣት ታምር ምናምን እያላችሁ ነው ለሱ ሞራል ተጨነቁ። እንዲ አንዳንድ ጊዜ ማለት ነው። ሁሌም ሁለቱ አንድ ላይ ብቻ አደለ መምጣት ያለባቸው። ሀይሚዬም አሁን በራሷ ለቃለች፣ አያቸኋል። እየፎከረች እየሸለለች ቲክቶክ ላይ ለቃለች። ቡራ ደግሞ ፎቶውን ኢንስታግራም ላይ ፖስት አርጓል። እንደዚሁም ደግሞ ቀኑ ሎ ላይ አድርጎታል። ሀይሚ ደግሞ ወስዳ ቀኑ ሎዋ ላይ ስቶሪ ላይ አድርገዋለች። ሲቀጥል ደግሞ ዩቱብ ላይ ፖስት ያደርገውን ሀይሚ የልብ ቅርጽ አድርጋ ሸር አርጋለታለች። ዩቱብ ላይ ማለት ነው። ስለዚህ ምንድ ነው ሁሉ ጊዜ ማሽቃበጥ ማለት ለሞራላቸው። ሀይሚ ብቻውን ስትመጣ ለምን ብቻሽን መጣሽ? ቁም ስቅሏን ማሳየት። ቡራ ብቻውን ሲመጣ ለምን ብቻህን መጣ? ቁም ስቅል ማሳየት ማለት ለብቻቸው ኮንፊደንስ ኖሯቸው እንዳይመጡ ልታደረጓቸው ነው። የምታሳቅቋቸው ለምንድን ነው? ሀይሚ ያለች በቃ እኮ ራሷን እየተኳኳለች ሜካፓን እየተቀባች እየሸለለች እየፎከረች ነው ያለችው። ሀይሚ እየፎክሪ አዎ፣ እኔ ራሱ ከጎንሽ፣ ወይኔ እጇን የምታንቀሳቀሳትን ሳይ ማለት ነው ታየኝ የሆነች ሴትማ ቀና ብላ ካየሽ ውርድ ከናሳ እውነት ማለት ነው። ሁለት ቦክስ ስትልሽ እንዲሁም እያስተላለፈች ነው። በነገራችን ላይ ምንም እንኳን ቀጭን ዬ ትንሽዬ ብሆንም ንብ ነኝ፣ እንደ ንብ እናደፋለሁኝ እያለች ነው። በነገራችን ላይ ንብ ማለት ቤተሰቦቼ ሲወዳችሁ ወይንም ደግሞ ለእናንተ መልካም ነገር ሲያደርግ ማር ይሰጣችኋል። ከማር የበለጠ ከማር የበለጠ ጣፋጭ እየታለ ቤተሰብ፣ ከስኳር በላይ ማር ይጠፍጣል። ግን ደግሞ ያን ቀፎውን ወይንም ያለበትን ቦታ ስነኩቲ ይነድፋችኋል። መርዙም ደግሞ ቀላል አይደለም ስላችሁ፣ መርዙ ላይገላችሁ ይችላል። ግን ደግሞ ያሳምማችኋል ለጊዜው ካልነካችሁት ግን አይነካችሁም። ቀፎውን ከነካችሁ ግን አለቀላችሁ። ሀይሚዬ እኔ ከጎንሽ ከጎንሽ ነ በምንም ነገር ብት አው ይጠንቀቁ፣ እንደ ንብ ይናደፋል። ምንም ቀጭን ቢሆን እንደ ንብ ያገሬ ልጅ ይናደፋል፣ እወቁትኝ ብላለችና እኔ ምንም ነገር ብታረግ ሀይሚ ላይ ማለት ነው እደግፋታለሁ። ምክንያቱም ከትናንት ጀምሮ አስጠንቅቃለች፣ ቤተሰብ አስጠንቅቃለችና የቡታጅራ ሴቶች ዛሬ ጉዳቸው ፈላ። እኔ ሽለሏ ፉከሯ ተመችቶኛል። አሁ መቻ ብዬን የቅበብ እና ገና ግብት ስል ማለት ነው ፊት ለፊቴ ነው የመጣው። ልክ ፖስት እያረገች ነው ፊት ለፊቴ የመጣውና አንድ ምንት ይላል አንድ ምንት ማለት አስባችሁታል፣ ቤተሰቦቼ አንድ ደቂቃ ማለት ነው። እና ያው ፖስት እንዳረገች ነው የደረሰኝ። ሳይው እንዴት ደስ እንዳለኝ የቡራንግር ቆየት ብቻለሁ ካየውተኛ እና እየጠበቅሁ ነበረ ሰርግ ቦታ ምናምን ሲሄዱ የሀይሚንና የቡራን ፎቶ ነበር እየጠበቅሁ ያለውቴ። ግን ሀይሚዬ ገና ልብሷን አለባበሰችም ቡራ ግን ዝነጥ ብሎ ምናምን ፎቶ እንጂ የተነሳ ነው። ያው በዚህ ሰዓት ቡራ ከወንዶች ጋር፣ ሀይሚ ደግሞ ከሴቶች ጋር ነው ዝግጅታቸውን እያደረጉ ያሉትኝ እና አታሽ ቃብጥሎ ማለት ያክል ነው ቡራ ብቻውን አያምርም አይደምቅም ሀይሚ ከሌለች የሆነ ነገር የጎደለ ይመስለኛል። ምንም አልጎደለም። ቡራ ሸበላው ቀብረርበል። ሀይሚዬም የኔ ውብ የኔ ምርጥ ሴት ቀብረርበ ብቻሽን ማለት እስከምትገናኙ ድረስ ዝግጅታችሁን ጨርሳችሁ ማለት ነው።